አርቲስት አንዷለም ጎሳ በእጮኛው ቀነኔ አዱኛ ሞት ተጠርጥሮ ከታሰረ ከሁለት ቀናት በኋላ ፍርድ ቤት ቀረበ። ጠበቃው ሊባን አብዲ ለቢቢሲ እንደተናገሩት ፖሊስ አራዳ በሚገኘው የፌዴራል ፍርድ ቤት አንዷለምን አቅርበዋል። በዚህ ሳምንት መጀመሪያ ላይ የአንዷለም እጮኛ ቀነኔ እስካሁን ባልታወቀ ምክንያት ወድቃለች ከተባለ በኋላ ረቡዕ መጀመሪያ ላይ ምርመራው መያዙን ፖሊስ አስታውቋል። ከእሱ ጋር ስለምትኖርም ጠርጥረን አስረነዋል። ስለዚህ ምርመራ ለማድረግ 14 ቀናት ጠይቀዋል ሲል ጠበቃው ሊባን ተናግሯል። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠት እና የአስክሬን ምርመራ እስኪመጣ ድረስ ምርመራ እንዲደረግ 14 ቀናት እንጠይቃለን ብለዋል። ይህ በእንዲህ እንዳለ የአንዷለም ጠበቃ የፖሊስን ጥርጣሬ አከራክሯል። በመካከላቸው አንድ ላይ ከመኖር በቀር ምንም ችግር አልነበረም። እናም እሷም ቀኑን ፎቶ ስትነሳ ነበር። እናም ከጓደኞቿ ጋር ኮንሰርት ለማድረግ እየተዘጋጀች ነበረ። በመካከላቸው ክርክር አልነበረም። ጾሙን ካለፉ በኋላ አዛውንትን ልኮ ለመጋባት ተስማምተው ነበረ። ስለዚህ በመካከላቸው ምንም ችግር አልነበረምና ለመግደል ምንም ምክንያት አልነበረውም ሲል ጠበቃው ተከራክሯል። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ አድርጎታል ብሏል። አሁን በነፍስ ግድያ እየተጠረጠረ በመሆኑ ለጊዜው የዋስትና መብቱን አንመለከትም ብለዋል። አሁን ከእስር ከተፈታ ነገሮቹ በማህበራዊ ሚዲያ ላይ ትንሽ ሞቅ ብለዋል እና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው ብለዋል ጠበቃው። በዚህ መሰረት ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 13 ቀናት ተፈቅዶላቸው ቀጣዩ ቀን ለመጋቢት 17 ቀን 2017 ተቀጥሯል ሲል ለቢቢሲ ተናግሯል። የቀነኒ አዱኛ ወላጅ አባት የሆኑት አቶ አዱኛ ዋቆ እጅግ ስሜታዊ ሆነው በቀነኒ ስርዓተ ቀብር ላይ በተሰበሰበው ሕዝብ ፊት ስላስተላለፉት ወሳኝ መልእክት እንዲሁም ሕዝቡም ይስማኝ ብለው ስለተናገሩት ወሳኝ ነጥብ የምናየው ነው። እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። የልጄን እውነት አፈላልጉኝ። የፍትህ አካላት ተከታትለው የልጄን ሀቋን ያውጡልኝ፣ ደሟን ያውጡልኝ ሲሉ አባት አቶ አዱኛ ዋቆ ተሰምተዋል። ሰላም ጤና ይስጥልን። በዓለም ዳርቻ ያላችሁ የቻናላችን ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ሁሌ እንዲደርሳችሁ ታማኝ መረጃዎች። የወጣቷ ሞዴል ቀነኔ አዱኛ ስርዓተ ቀብር በአዲስ አበባ ቅድስት ስላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኔ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ለሊት 10 ሰዓት ግድም ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ ከቤቷ ማብሰያ ክፍል በኩል ባለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለችበት ወቅት ህይወቷ እንዳለፈም ገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋሉ ምርመራው እያከናወነ እንደሆነም አስረድቷል። በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳ በፖሊሶቹ በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሩ ላይ ታይቷል። የቀብር ስነስርዓቱ ከተፈጸመ በኋላ አባት አቶ አዱኛ ዋቆ ያስተላለፉት መልእክት ልብ የሚሰብር እንደሆነ የልጃቸውን ደምና ፍትህ በእጅግ እንደሚሹ አሳውቀዋል እንዲህ ሲሉም ተሰምተዋል ሁላችሁንም የምጠይቃችሁ አርቲስቶችንም ለእናንተ የማስተላለፈው መልእክት የልጄን እውነት አፈላልጉኝ እንደ አጫሉ ሞትም ተደባብሶ እንዳይቀርብኝ ብለዋል እኔ ለማስተማር ነበር ከእቅፌ ያወጧት እንጂ እንዲህ እንድትቀጠፍብኝ አልነበረም ሌላ የምለው የለም ሲሉም ተደምጠዋል አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት እንጂ እንዲህ እርኩስ መንፈስ ይዟት እራሷን ታጠፋለች የሚለው ጉዳይ ውሸት ነው ብዬ የምቀበለው ብለዋል። እሷ ሲቸግር ተበድራ እንኳን የምትሰጥ ናት እንጂ ከሷ ይህ አይጠበቅም በማለት በልጃቸው ኅልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ፣ ደሟን ያውጡልኝ። ሌላ ምንም የምለው የለም ብለዋል። ለገዋ ወጣት ቀነኔ አዱኛ ከአባቷ አቶ አዱኛ ዋቆና ከእናቷ አስቴር መኮንን መጋቢት ሰባት ቀን 1991 ዓ.ም እንደተወለደችም መረጃዎቹም ወጥተዋል የፊታችን ቅዳሜ 26 ዓመቷን ልደት ለማክበርም ስትዘጋጅ እንደነበረ መረጃዎቹ ተሰምተዋል በሌላ በኩል ቀነኔ አዱኛ ከመሞቷ በፊት በነበረው የቀን ውሏ አብሯት የዋለው የልደቷንም ፎቶ ሲያነሳት የነበረው ፎቶ አንሺ ወንደሰን በጋሻው ይህም ብሏል ቀን እስከ ማታ የልደት ፎቶዎቿን ሳነሳት ነበር ጠዋት መርዶ አረዱኝ በፎቶግራፍ ስራዎቼ ካፈሯቸው ወዳጆች መካከል የቀኝ ጄ ምላት እህቴ ቀነኔ አዱኛ መካሬ ጓደኛ፣ የክፉ ቀን ወዳጅ የነበረች ይላል። አክሎም እንዲህ ብሏል። መጋቢት 1 ቀን 2017 ዓመተ ምህረት ከቀኑ 10 ሰዓት ጀምሮ የልደት ፎቶዎችን ሳነሳት ነበረ። ማታ 1 ሰዓት በሰላም ተለያይተን ጠዋት መጋቢት 2 ቀን 2017 ዓመተ ምህረት ጠዋት ማረፏን አረዱኝ። ይህ እጅግ በጣም ያማል፣ በማለት በስተመጨረሻም ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ተመኝቷል። እንግዲህ ያው የቀነኔ አሟሟት ብዙዎችን አሁን ድረስ እያነጋገረ ይገኛል። በተለያዩ ጎራ ተከፍሎ ህዝቡም ሀሳብ፣ አስተያየት ሲሰጡበት የቆየ ጉዳይ ነው። አንዳንዶቹ እንዴት ልደቷን በማስመልከት የልደቷን ፎቶ ስትነሳ ቆይታ ሌሊት ላይ መሞቷ ይሰማል። ምናልባት ከመሞቷ ጋር በተያያዘ ከጀርባ ሌላ አካል ይኖራል እሱ ይጣራ ሲሉም ተሰምተዋል። በሌላ በኩል ደግሞ ያሉ ሰዎች እራሷ ማጥፋት ይመስላል። ምክንያቱም በተለያዩ ጊዜያቶች ላይ ተስፋ መቁረጥ ይታይባት ነበረ በህይወቷም እጅግ የምትበሳጭበትና የምትናደድበት ነገር ነበረ። በህይወቷም ደስተኛ ያልነበረችበት የትዳር ህይወት ላይም ነበረች ሲሉም ተደምጠዋል። ይሁን እንጂ ጉዳዩን ፖሊስ አረጋግጦ የተነገረው ነገር የለም። ህዝቡም የተረጋገጠ መረጃ ከፖሊስ እስኪሰማ እንደዚህ አይነት ሀሳብ አስተያየት ከመሰጠት እንዲቆጠብ ነው ፖሊስ ያስተዋወቀ። እንደዚህ የመሰሉ መረጃዎች በተለያዩ ማህበራዊ ሚዲያ ሲወሩና ሲሰጡ ለፖሊስ ምርመራ አጠቃላይ ላለው ኦፕሬሽን እጅግ አዳጋች እንደሚያደርገው በመግለጽ ህዝቡ እንደዚህ አይነት ነገርን ከማናፈስ እንዲቆጠብ ነው ፖሊሱም ያስታወቀው። የመጨረሻ መረጃውንም ፖሊስ እንደሚያሳውቅም ጭምር ጠቅለል ባለ ሪፖርትም ገልጿል ማለት ነው። እንግዲህ ከዚህ ጋር በተያያዘ አነጋጋሪ ሆኖ ነገሩ ሲሰራጭ ከቆዩት መካከል ቀነኒ አዱኛ ከመሞቷ ከሰዓቶች በፊት የተነሳቻቸው ፎቶዎች፣ እንዲሁም ፎቶዎችን ሲያነሳት ደንበኛዋ ጋር የነበረው ቆይታ በብዙ ሰዎች አነጋጋሪ ሆኖ ቆይቷል። ይህ ፎቶ አንሺም የተናገረው ከመሞቷ ከሰዓቶች በፊት ከኔ ጋር አብረን ነበርን ፎቶም ሳነሳት ነበር። ትልቅ ፕሮግራም ነበራት፣ የልደት ማስተዋወሻ ፎቶውንም ከ10 ሰዓት እስከ ምሽት 1 ሰዓት አነሷዋት። ለሊት ላይ መሞቷን ሰማውኝ ይህ እጅግ የሚከብድ ዜና ነው ብሎ እንግዲህ መልእክቱን አስተላልፏል ማለት ነው። እንግዲህ በዚህም ነው ብዙዎቹ የተደናገጡት። እንዴት ረጅም እቅድ የነበረው ሰው ልደቱን ለማክበር በትልቅ ጉጉት እየጠበቀ የነበረ ሰው እንዴት በአንዴ ራሱን አጠፋ ተብሎ ዜናው ሲሰማ ሰው እንዴት ሲታመም ብለው ነው ስለ ጉዳዩ ሲነጋገሩበት የቆዩት ማለት ነው። እንግዲህ በጣም ብዙ አርቲስቶችና የስራዎቿ አድናቂዎቿ በቲክቶክ ደግሞ ትልልቅ ፎሎር ያላቸው ጓደኞቿ አብረዋት ቪዲዮ ይሰሩ የነበሩ ወዳጆቿም ጭምር በጉዳዩ እጅግ አዝነዋል፣ እጅግም ስሜታቸው ተጎድቷል። የነበሩበትን ሀዘንና ስሜት በመልእክትም ሲገልጹ ተመልክተናል ማለት ነው። ከተለያዩ አርቲስቶችም የሀዘን መግለጫ ሲሰጡም ቆይተዋል። እንግዲህ ቀነኔ አዱኛ ጋር በተያያዘ አሁን ድረስ መረጃዎች እየወጡ ይገኛሉ፣ የተለያዩ መልእክቶችም። በተለያዩ ሰዎች የሀዘን መግለጫዎችም ሲተላለፍ ቆይተዋል። ይሁን እንጂ ከመሞቷ ከሰዓቶች በፊት አብሯት የነበረው ፎቶዋንም ሲያነሳት የነበረው ግለሰብ የተናገረው መልእክትና ያስተላለፈው ነገር በብዙ ሰዎች ልብ ዘንድ የቀረ ነው። ሰው ከንቱኖ ያስባለ ነው። እሷ ለልደቷ ስትዘጋጅና እዚህ ዓመት ላይ ፈጣሪ አደረሰኝ ብላ ተመስገን ብላ ፎቶዋን ተነስታ በቅጡ ሳትጨርስ የተነሳቻቸው ፎቶዎች በቅጡ ታትመው እንኳን ሳታያቸው ሕልፈተ ሕይወቷ መሰማቱ እጅግ የሚያሳዝን ክስተት ነው ሲሉም ጉዳዩን ገልጸውታል እንግዲህ በቀጣይ የሚኖሩ መረጃዎችን ተከታትለን የምናደርሳችሁ ይሆናል ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር በሌሎች ቪዲዮ እስከምንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ መልካም ቆይታ